ጠዋት ከእንቅልፍሽ ስትነሺ ቆዳሽ አንጸባራቂ እና ብሩህ እንዲሆን ትፈልጊያለሽ። ፀጉርሽ ደግሞ እርጥበቱን ሳይለቅ በልስላሴ እንዲያድግ ትመኛለሽ። ቃል ገባለሁ ዛሬ የምነግርሽን የሌሊት ተግባር ከተከተልሽ በቀን የምታደርጊው ልፋት ሁሉ እጥፍ ውጤት ይዞ ይመጣል። ዛሬ የምነግራችሁ ዘጠኙን ቀላልና አስማታዊ ተግባራት ከተከተላችሁ በሶስት ቀን ውስጥ ጠዋት ከእንቅልፋችሁ ስትነሱ ቆዳችሁ እንደ ሕፃን ልጅ ብሩህና ለስላሳ ሆኖ ታገኙታላችሁ። መስታወትሽን በየቀኑ በፍቅርና በኩራት ታይዋለሽ። ጠዋት ስትነሺ አንቺን የሚቀድም ውበት ታያለሽ። ቆዳሽና ፀጉርሽ የሚሰጡሽ የውበት ሽልማት አይንሽን ይሞላል። በሌሊት የምትተገብሪው እነዚህ ቀላል ተግባራት የውበት ውጤትሽን በብርሃን ፍጥነት የሚያሳድግልሽ ብዙ ሴቶች ተውበው የምናይበት ሚስጥር ነው። ይህንን ሚስጥር! በደንብ አድምጭኝና ተግብሪ። ሰላም የኔ ውድ እህቶች፣ የቢዩቲ ዊዝ ሚሚ ቤተሰቦች እንደምን አላችሁልኝ? እኔ እዚህ ያለሁት የእናንተን ውበት ጉዞ ቀላል፣ ፈጣንና ውጤታማ ለማድረግ ነው። ተአማኝና የተረጋገጡ ዘዴዎችን እንዲሁም ጠቃሚ የሆኑ አስተማሪ ቪዲዮዎችን ይዤ ሁሌም ወደ እናንተ እመጣለሁ። እንደዚህ አይነት ውጤት የሚያመጡ ሚስጥሮች የሚመችሽ ከሆነ አሁኑኑ ሰብስክራይብ አድርገሽ የቤተሰባችን አባል ሁኚ፣ አብረን እንደግ። ዛሬ የምናየው ዘጠኝ ከመኝታ በፊት ልናደርጋቸው የሚገቡ አስገራሚ የውበት አጠባበቅ ነው። የመጀመሪያው ፊትን በሁለት ደረጃ ማጽዳት። እህቴ፣ የኔ ቆንጆ የውበት አጠባበቅሽ የሚጀምረውና የሚጠናቀቀው በንጽህና ነው። እዚህ ጋር ልትፈጽሙ የምትችሉ ትልቁ ስህተት ሜካፕን በውሃ ብቻ ማጠብ ነው። ፊትሽ ላይ ሜካፕ ካለሽ መጀመሪያ በቅባት ላይ የተመሰረተ ማጽጃ ተጠቅመሽ አጥፊው ምክንያቱም ቅባት ቅባትን በቀላሉ ያነሳል ይህንን የመጀመሪያውን የማጽዳት ሂደት ከጨረሽ በኋላ አሁን ፊትሽን በውሃ በደንብ ታጠቢ ይህ ሁለተኛው ወሳኝ ምዕራፍ ከመጀመሪያው ደረጃ የቀረውን ማንኛውንም የዘይት ቅሪት ላብ እና ቆሻሻን ሙሉ በሙሉ ያነሳል ይህን ሁለት ደረጃ ሲስተም ስትተገብሪ የፊት ቆዳሽ ፍጹም ንጹህ ይሆናል ለቀጣይ ተግባሮችሽ ዝግጁ እንዲሆንም ያደርጋል ሁለተኛው ለአይን አካባቢ ልዩ ክትትል አድርጊ የኔ ቁንጆ፣ የአይን ዙሪያ ቆዳ ከሌላው የፊትሽ ክፍል ሁሉ እጅግ በጣም ቀጭንና ስስ ነው። ይህ ስስነት ደግሞ ለመሸብሸብና ለዳርክ ሰርክልስ የመጀመሪያ ተጋላጭ ያደርገዋል። ታዲያ ይህንን ስስ አካባቢ መጠበቅ ወሳኝ ነው። ከመኝታ በፊት የአይን ክሬምሽን ወስደሽ በቀስታ በጣትሽ ጫፍ ቀቢው። ስትቀቢው እንደ ላባ ንክኪ ብቻ ይሆን መፈተግ የለብሽም። ይህን ስታደርጊ ስስ ቆዳውም ከመድረቅና ከመሰነጣጠቅ ይድናል። የበለጠ ፈጣንና የተሻለ ውጤት የምትፈልጊ ከሆነ የምትጠቀሚው ክሬም ቫይታሚን ኬ ወይም ሬትናል የያዘ መሆኑን አረጋግጪ። እነዚህ ንጥረ ነገሮች የአይን ስሮችሽ ሌሊቱን ጥልቅ ጥገና እንዲያደርጉ ይረዳሉ። ሶስተኛው ወሳኝ እርምጃችን ከንፈርን በፍቅር መጠበቅ ነው። ከንፈራችን ከሌላው የቆዳ ክፍል በተለየ መልኩ ራሱን እርጥበት ሰጥቶ የመጠበቅ ችሎታ የለውም። በተለይ ሌሊት በክፍላችን ደረቅ አየር ምክንያት ከንፈራችን በቀላሉ እርጥበቱን ያጣል። አንዳንዴም ሳናውቀው አፋችንን ከፍተን ስለምንተኛ ይህ የድርቀት ሂደት ይፋጠናል። ይህ ሲሆን ደግሞ ከንፈራችን መሰንጠቅና መጎዳትን ያመጣል። ይህም ፈገግ ስንል እንኳን ደስ የማይል ስሜት ይሰጠናል። ታዲያ ይህንን የሌሊት ድርቀት ለመከላከል ከመተኛትሽ በፊት ወፍራም የከንፈር ቅባት ወይም ንጹሕ ቫዝሊን ተጠቅመሽ ተኚ። ቅባቱን በደንብ አድርገሽ ተቀቢው፣ እንዲያውም ወፍራም ሽፋን ብታደርጊው ይመከራል። ይህ የመከላከያ ሽፋን ሌሊቱን ሙሉ እርጥበቱን ከውስጥ ጠብቆ እንዲቆይ ይረዳዋል። በዚህ መንገድ ጠዋት ከእንቅልፍሽ ስትነሺ ከንፈርሽ እንደ አበባ ለስላሳ ብቻ ሳይሆን ሕይወት ያለውና ጤናማ ሆኖ ታገኘዋለሽ። ለስላሳ እና ያልተሰነጠቀ ከንፈር ደግሞ የውበትሽ መገለጫ ነው። አራተኛው እና ብዙዎች የሚዘነጉት ወርቃማ ሚስጥር የሐር ወይም የሳተን ትራስ መጠቀም ነው። የምትጠቀሚው የጥጥ ወይም የኮተን ትራስ የጸጉርሽ ቁጥር አንድ ጠላት ነው። በምትተኝበት ወቅት የጥጥ ክሮች ጸጉርሽን ይይዙና ይፋተጉታል። ይህም ወደ ከፍተኛ መሰባበር እና መበጣጠስ ያመራል። ጸጉርሽ ርዝመት እንዳይጨምር ከሚያደርጉ ዋና ዋና ምክንያቶችም አንዱ ይኸው ነው። በተመሳሳይ ሁኔታ የጥጥ ትራስ የፊት ቆዳሽ ላይ ቢሆን ጠንካራ ግጭት ይፈጥራል፣ ቆዳሽ ላይ ያለጊዜው መስመሮች እንዲፈጠሩ አስተዋጽኦ ያደርጋል። ትራስሽን በሐር ወይም በሳተን ብትቀይሪው ግን ይህንን ችግር ሙሉ በሙሉ ትፈችዋለሽ። ሐርና ሳተን በጣም ለስላሳ ስለሆኑ ጸጉርሽ እና ቆዳሽ ላይ ምንም አይነት ግጭት አይፈጥሩም። ትራስሽን ስትቀይሪ ፀጉርሽና ቆዳሽ በፍቅር ያመሰግኑሻል። አምስተኛው ፀጉርን በሚገባ መጠቅለል። ፀጉርን ፈቶ መተኛት ለመሰባበርና ለመድረቅ የሚዳርግ ሌላው ትልቅ ስህተት ነው። ፀጉራችን ረፍት በሚያደርግበት ሰዓት ትራስ ላይ ስንፋተግበት የመጎዳት ዕድሉ ይጨምራል። ስለዚህ እያንዳንዱን ሴንቲሜትር ለማሳደግ የምታደርጊውን የእንክብካቤ ጥረት በሌሊት አታበላሹ። ፀጉርሽን በትክክል ለመጠበቅ በጣም ልቅ በሆነ ጥምጥም ወይም በቦኔ ታስረሽ ተኚ። ጥምጥሙ አጥብቆ መያዝ ግን የለበትም። እንዲያውም ሲነቃነቅ የሚፈታ ያህል ልስልስ መሆን አለበት። ይህ የፀጉርሽን ርዝመት እንድትጠብቂ ይረዳሻል፣ ጫፎቹን ከትራስሽ ግጭት ይከላከላቸዋል። ጤናማ ርዝመት እንዲኖርሽ ከፈለግሽ ይህ ተግባር ግዴታ ነው። ስድስተኛው ሲረም ወይም የሌሊት ክሬም አትዘንጊ። ቆዳሽ በሌሊት ጥገና ሲያደርግ ጠቃሚ ንጥረ ነገሮችን በቀላሉ ይቀበላል። ስለዚህ ሪቴናል ወይም ሂያሊኖሪክ አሲድ የያዘ ሲረም ተጠቀሚ። እነዚህ ምርቶች ጥልቅ እርጥበትን በመስጠትና የኮላጅንን ምርት በማገዝ ቆዳሽ ብሩህና ወጣት ሆኖ እንዲታይ ያደርጋሉ። ሰባተኛው ወሳኝ የሌሊት ተግባርሽ እግርን ለስላሳ ማድረግ ነው። ውበት ማለት የፊትሽ አንጸባራቂነት ብቻ አይደለም። እግርሽም የሰውነትሽ ዋነኛ ክፍል መሆኑን አትዘንጊ። ማታም ሆነ ቀን ፊትሽ ላይ ብቻ ሳይሆን እግርሽ ላይ ትኩረት መስጠት ልማድሽ ሊሆን ይገባል። በተለይ የእግራችን ቆዳ በየጊዜው በጫማ ግጭትና በድርቀት ስለሚጎዳ ልዩ ጥገና ያስፈልገዋል። ታዲያ ከመተኛትሽ በፊት እግርሽን በደንብ አጥበሽ ካደረቅሽ በኋላ በወፍራም ሎሽን ወይም በንጹህ ቫዝሊን መቀባት፣ ይህንን እርምጃ በደንብ አድርገሽ ተግብሪው በደንብ ማሸትና መቀባት ያስፈልጋል። ከዚያም በመቀጠል ወዲያውኑ ወፍራም ካልሲ ለብሰሽ ተኚ። ይህ የካልሲና የቅባት ጥምረት ሌሊቱን ሙሉ እርጥበቱን ከእግርሽ ውስጥ ዘግቶ እንዲቆይ ያደርገዋል። በነጋታው ጠዋት ስትነሺ የእግሮች ስንጥቆች በፍጥነት ሲጠፉ፣ ቆዳውም ለስላሳ ሲሆን ይሰማሻል። ስምንተኛው ወሳኝ እርምጃችን የጥርስና የአፍ ሙሉ ንጽህና መጠበቅ ነው። እስካሁን ስለፊት ፀጉርና እግር ተነጋገርን፣ ግን የውስጥ ንጽህና ካልተጠበቀ ውጫዊ ውበትሽ አይደምቅም። ስለዚህ ከመኝታ በፊት ጥርስና ምላስን በደንብ መታጠብ ግዴታ ነው። ይህንን የምታደርጊው ለጥርስ ጤንነት ብቻ አይደለም። በአፍ ውስጥ የሚገኙ ባክቴሪያዎች አንቺ ሳታውቂው ወደ ትራስሽ ወይም ፊትሽ ሊዛመቱ ይችላሉ። እነዚህ ባክቴሪያዎች ደግሞ ለሽፍታና ለብጉር ዋነኛ መንስኤ ሊሆኑ ይችላሉ። አፍሽን በንጽህና ስትጠብቂ ፊትሽን ከውስጥም ከውጭም እየጠበቅሽ ነው። ዘጠነኛው ስልክሽን ራቅ አድርጊ። ይህ ከሁሉም በላይ ወሳኝ የሆነው ተግባር ነው። ስልክሽን ከመኝታሽ በፊት ለአንድ ሰዓት መተው አለብሽ። ከስልኮች የሚወጣው ሰማያዊው ብርሃን የእንቅልፍ ሆርሞን የሆነውን ሜላቶኒንን ይረብሸዋል። ይህ ሲሆን ደግሞ ጥልቅ እንቅልፍ አይተኛልሽም። ቆዳሽም ሙሉ ጥገናውን ማግኘት ይሳነዋል። አስታውሺ እህቴ፣ ቆዳሽ በአንድ ጀንበር ፍጹም አይሆንም። ግን እነዚህን ዘጠኙን ቀላል እርምጃዎች ዛሬውኑ ከጀመርሽ በሳምንት ውስጥ የቆዳሽ ቅላትና ልስላሴ እየተለወጠ እንደሆነ ታያለሽ። ቃል እገባለሁ። ወጥነት ሰጥታችሁ ከተጠቀማችሁ ይህ ሁሉ ይሳካል። ግን ግልጽ ልሆንላችሁ እነዚህን ምርጥ ዘዴዎች ተጠቅማችሁ በቀን ውስጥ በቂ ውሃ ካልጠጣችሁ ያነሳናቸውን ነጥቦች በቋሚነት ካልተገበራችሁ ለውጥ ማየት አትችሉ። የረጅም ጊዜ ውበት የሚገኘው ወጥነት ሲኖር ብቻ ነው። ስለዚህ ዛሬ ጀምረሽ፣ ነገ አትተይ። ዛሬ ከነገርኳችሁ ውስጥ የመጀመሪያ የምትተገብሩት የትኛውን ነው? ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ አድርጉት። በሚቀጥለው ቪዲዮ እስከምንገናኝ በሰላም ቆዩልኝ።